ሰላም ጥና ስትልን አርባ ተመልካቾቻችን ጥቅምት 27 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለው። በተለይ እንግዲህ በትናንትና የህወሓት ኃይሎች ወደ አፋር ቀጠና ዘልቆ መግባታቸውንና ውጊያ መቀስቀሱን ተከትሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለው። ወደ መቀሌ የሚወስዱ መረጃዎች እንዲሁም ደግሞ በትግራይ አጠቃላይ ያለውን ሁኔታ በተመለከተ ዝርዝር መረጃዎችንና አዳዲስ መረጃዎችን አካትቻለሁ። እንደተለመደው በአማራ ክልል አካባቢ ያሉ የግንባር ዝርዝር መረጃዎችን የማድረሳችሁ ይሆናል። እነዚህ እና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ትናንትና የህወሓት ኃይሎች ወደ አፋር መግባታቸውን ተከትሎ ዓለም አቀፍ ዲፕሎማቶች ጭምር ጉዳዩን ትኩረት እንዲሰጡት በኢትዮጵያ መንግስት በኩል ከፍተኛ ግፊት እየተደረገ ነው የሚለውን ጨምሮ የአፋር ክልል መግለጫ አውጥተዋል። የነ ደብረ ጽዮን ተቀናቃኝ የሆነው ጌታቸው ረዳም ጉዳዩን ከዲፕሎማሲያዊ እንቅስቃሴዎች እና ሌላ ህዝብ ከመውረር ጋር በተያያዘ አድርጎ ገልጾታል። የተለያዩ መረጃዎች አሉ። ከዚህ ጋር በተያዘ ዛሬ ማለዳ፣ ትናንትና ውጊያ በተደረገበት የመጋሌ አካባቢ በአፋር በአማራና በትግራይ አካባቢ ከጨርጨር እስከ መጋሌ ባሉት አካባቢዎች ባለው አካባቢዎች ሚጎች እና ድሮኖች ረፋዱን ሲያንዣብቡ ነው እያረፈዱት። ከዚህ ጋር በተያዘ ያሉ መረጃዎችን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። በመቀሌ ህዝባዊ ፖሊስ አስቸኳይ ስብሰባ ተጠርቷል። ይሄ የሆነው ለምንድን ነው? እንዲሁም ደግሞ በትግራይ አጠቃላይ የወታደራዊ ስምሪት እና አዳዲስ ግዳጆች እንደዚሁ እየተሰጡ መሆናቸውን የሚገልጽ እና ጦርነቱን ከትግራይ ክልል ውጭ እናጠናቅቀዋለን የሚል አዲስ እቅድ መያዙና አዳዲስ ወታደራዊ ስምሪቶች መሰጠታቸውን የሚገልጸውን መረጃ ጨምሮ የተለያዩ መረጃዎችን በዝርዝር ይዣለሁ። አብሮ መቆየት ብቻ ነው እናንተ የሚጠበቅባችሁ። አብራችሁን ስትቆዩ እንግዲህ የተለያዩ መረጃዎችን ትሰማላችሁ። በእነ ሽመልስ አብድሳ በኩል ከፍተኛ ሽብር ተፈጥሯል። እነ ሽመልስ አብድሳ ማታ አስቸኳይ ካቢኔ ስብሰባ ጠርተው ነበረ። በ12 ሰዓት ከ50 ገደማ ነው እንግዲህ የህወሓት ታጣቂዎች ወደ ትግራይ ሰላም ኃይሎች ታጣቂዎች የጦር ሰፈር ዘልቀው የገቡት የአፋር ክልል መግለጫ አውጥቷል። ይህንን ተከትሎ የኦሮሚያ ክልልም እነ ሽመልስ አብድሳ እንግዲህ ከዚህ ጋር ባለው ስጋት አስቸኳይ ስብሰባ አመሻሹን አድርገው ነበር። የተለያዩ ጉዳዮች ተነስተዋል ብለዋል የኦሮሞኛ መረጃ ተባባሪ መረጃ ምንጮቻችን። ከዚህ ጋር ያለውንም እንደዚሁ የማደርሳቸው ይሆናል። በመተማ እንዲሁም ደግሞ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። በሰሜን ወሎ ባለፈው ወር ከባድ ውጊያ በተደረገባቸው የግዳን እና የሙጃ ተራሮች አካባቢ ሙጃ አካባቢ ውጊያ አለ። በሰሜን ወሎ መቄት እና ወረዳ ገረገራ አካባቢ በሲሲዲ እስከ ጋሸና መውጫ ድረስ ውጊያዎች አሉ። ይህንንም በተመለከተ በዚህ የመረጃ ሰዓት ያካተትኳቸው መረጃዎች ናቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ጥቆማ ዜና ጂሜል ዶትኮም ላይ ሀሳብ አስተያየቶቻችሁን አስቀምጡ። በርካቶቻችሁ በተለይ ይህንን የህወሓትን ጦርነት ተከትሎ ህወሓት ከፌዴራል መንግስት ጋር የሚገጥም ከሆነ የኃይል ማሰባሰብ እና በዚህ በኩል ደግሞ የራስን ኃይል መሰብሰብ እንደ አማራጭ ኃይል ለመውጣት ፋኖ ሊከተል ይገባል የሚሉ ታክቲኮችንም በተመለከተ አስተያየት ሰጥታችኋል። ጉዳዩ ከኃይል አሰላለፍ አንጻር በምን ሁኔታ ይታያል? ሁለቱም የአማራ ህዝብ እንግዲህ አሁን መሰረታዊ ጠላቶች ናቸው፣ የሚቀነስም የሚጨመርም የለው፣ ሁለቱም በአንድ ረድፍ ይቀመጣሉ። ከዚህ አንጻር የቅደም ተከተል ጉዳይ ምንድን ነው የሚለውን በተመለከቱ እንደዚሁ ይህንን በሚዲያ ብትሰራበት በሚል አስተያየትና ጥቆማዎችን አድርሳችኋል። አመሰግናለሁ። በሌላ የመረጃ ሰዓት በዝርዝር የሚመለስባቸው ጉዳዮች ናቸው። በተለያዩ አካባቢዎች ሰራተኞች ያለ ፍላጎታቸው የሚጠየቁት የመንግስት መዋጮ እንደ ኮሪደር ልማትና የብልጽግና የህንፃ ግንባታዎችን በተመለከተ በርካታ ቢታዎችን ልካችሁልኛል። ትናንት በሲዳማ የሐኪሞችን ጥያቄ መቅረቡን ተከትሎ ከተለያዩ አካባቢዎችን ማድረሳችሁልኛል። በእጅጉ አመሰግናለሁ። በሌላ ሰዓት አስተናግዳለሁ። የአድማጭ ተመልካቾችን ቅሬታዎች እንዲፈቱላችሁ፣ ህዝብ እንዲሰማችሁ የሚፈልጉ ጉዳዮችን መለስበታለሁ። አሁን ግን በቀጥታ ወደ መረጃው ነው የምሄደው እንግዲህ አጠቃላይ ትላንትና ምሽት የህዋሀት ታጣቂዎች ወደ አፋር ዘልቀው በመግባት በትግራይ የሰላም ኃይሎች እየተባለ በአፋር በሚገኘው ኃይል ላይ ጥቃት መክፈታቸውን ተከትሎ አመሻሹን ፖለቲካውም ዲፕሎማሲውም ወታደራዊ ኃይል አሰላለፉ ከፍተኛ የሆነ እንግዲህ የሚዲያና የአጠቃላይ የኃይል አሰላለፍን ላይ የተለያዩ አስተያየቶች ሲሰጡ ነው ያመሹት። እንግዲህ የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ፈርሷል፣ ህወሀት ጥሶታል የሚለው ጉዳይ ዓለም አቀፍ አጀንዳ እንዲሆን በብልጽግና የሚዲያ ሰራዊት በኩል የስራጭ ያለውን ጨምሮ በተጨባጭ ህወሀትም ያው ህወሀት ነው፣ ጸረ ሰላም ነው፣ እሱም ይህንን አድርጓል። ከዚህ ጋር በተያያዘ እንግዲህ እነ ሽመልስ አብዲሳም ስብሰባ ስለመቀመጣቸው የሚገልጸው መረጃ አለ። በህወሀት በኩል ጦርነቱን ከትግራይ ውጭ እናጠናቅቀዋለን፣ ትግራይ ህዝብና ትግራይ ክልል ጥይት ሳይጮህ ጦርነቱ ይጠናቀቃል የሚል አቅጣጫ ስለመሰጠቱ የመረጃ ምንጮች ገልጸዋል። ወልቃይትንም ከዚህ በዚህ ሰሞን በተጠና መንገድ እንቆጣጠራለን እርግጥ ከባድ ዋጋ እንከፍላለን የሚል ግምገማ መነሳቱ ነው እየታወቀው። የጅቡቲን ዋናውን መንገድ እንቆጣጠራለን፣ ከዛ በኋላ የመደራደር አቅማችን እናሳድጋለን የሚለውን እና እነ ጻድቃንን አይታመኑም የሚለው የእነ ሽመልስ አብድሳ ግምገማም ትናንትና ከተሰሙ ክስተቶች መካከል ናቸው። እነ ጻድቃን ሆኑ እነ ጌታቸው አይታመኑም፣ ኃይል ወደ አደላበት ነው የሚያዘነብሉት። ስለዚህ እነሱን በመተማመን መቆም የለብንም በሚል እነ ሽመልስ አብድሳ አማራጭ መፍትሄዎችን ጭምር ስለመነጋገራቸው ከጉዳዩ ጋር በተያያዘ መረጃዎች ወጥተዋል። በዚህ ዘመቻ በግንባር ቀደምትነት የተለያዩ ኃይሎች አብረው የሚመጡ ከሆነ እንግዲህ የኦሮሞ ሕዝብ ይህንን መጠበቅ አለበት የሚለው እነሽመልስ አብዲሳ ንግግር እንዳለው ሆኖ በሌላው በኩል ደግሞ በማህበራዊ ሚዲያ እነ ፋርሴ ቡላ ወይም ደግሞ ባለስልጣንና ባለጊዜዎች እስከ ቤተሰባችሁ ዝመቱ የሚል ምላሽ እየተሰጠ ነው ያለው። ለጦርነት ይዘጋጁ፣ ሳይንቀሳቀሱ በድሮን ይመቱ፣ ከትግራይ ሳይወጡ የሚለውን ጨምሮ በእነሽመልስ ሰፈር የተነሱ ጉዳዮች ናቸው። እንግዲህ እነሽመልስ መከላከያ ባለበት ሁኔታ ስለ ጉዳዩ ከመከላከያ በላይ ያንገበገባቸው ጉዳይ ምንድን ነው የሚለው እንዳለው ነው። እንግዲህ ተጣምረው ይመጡብናል፣ የኦሮሞ ብልጽግናን ነው ማዕከል አድርገው የሚመጡት የሚሉትና ጉዳዩን ወደ ህዝብ ለመውሰድም እንቅስቃሴዎች ስለመኖራቸው ነው የተገለጸው። እንግዲህ የኦሮሞ አክቲቪስቶች ደግሞ ዓለም አቀፍ የኦሮሞ ኦርቶዶክሶች ደግሞ ከሰሞኑ ጋር በተያያዘ የኦርቶዶክስ እምነት ተጠቅቷል በሚል ያሰባሰብነው ብሔርተኝነት በት ነው ብናል ባሩስ የሰሞኑን የኦርቶዶክስ እምነት ተከታዮች ግድያን ተከትሎ በርካታ የኦርቶዶክስ እምነት ተከታይ የኦሮሞ ባለስልጣናት ኃይል በት ነው ወደ ሌላ ካምፕ እየሄዱብን ነው የሚል ግምገማም ስለመነሳቱና ይህም ለብልጽግና ከባድ የራስ ምታት መሆኑን ገልጸዋል። በተለይ የኦሮሞ ተወላጆች የኦርቶዶክስ እምነት ተከታዮች ዓለም አቀፍ ትብብር ያስፈልጋል፣ በሃይማኖታችን ስንገደል ቆይተናል የሚሉ ጉዳዮችን አንስተዋል፣ የሚለው ጉዳይ በኦህዴድ ቤት ድንጋጤ ፈጥሯል። ወደ መረጃዎቹ ከህወሓት ጋር የተያዙ መረጃዎችን እና የተባሉ ጉዳዮችን በተመለከተ የህወሓት ወረራ እንግዲህ ትላንትና መሻሹን መነጋገሪያ አጀንዳ ሆኗል። የአፋር ክልል መግለጫ ሰጥቷል። የህወሓት ኃይል ወደ አፋር መጋሌ ገብቶ የአፋር ቀበሌዎችን ተቆጣጥሯል። የትግራይ የሰላም ኃይል ያለበትን ቀጠና ከበባ ውስጥ አስገብቷል ነው የተባለው። በተለይ ቶንሳን ጨምሮ አምስት ቀበሌዎችን እየተቆጣጠረው የህወሓት ኃይል ተጨማሪ ኃይል ዛሬም ስለማስገባት ነው የተገለጸው። መጋሌ ከተማ ህዝብ ትላንትና አመሻሹን ጀምሮ ለቆ እየወጣ ነው። የመጋሌ ከተማ ኗሪዎች ውጊያ ይቀሰቀሳል በሚል ተጨማሪ። ትላንትና በሁለቱ የትግራይ ኃይሎች መካከል በድሽቃና በሞርተር የታገዘ የተኩስ ልውውጥ ነበረ፣ አመሻሹን ቁሟል። በዚህ በኩል የደረሰው ዝርዝር ጉዳት አልታወቀም። አፋር ክልል እራሱን ወደ መከላከል እርምጃ እንደሚገባ በሰጠው መግለጫ ገልጿል። የፌዴራል መንግስቱ ኃላፊነቱንም እንደዚሁ እንዲወጣ በአፋር በኩል ግፊት እንዳለ የአፋር የብልጽግና ገጾች እየጻፉ ነው የሚገኙት። በአፋር መንደሮች ወረራ በመፈጸም በሞርተና በሽቃ በዙ 23 ድብደባ አድርሶብናል የሚለው የአፋር ክልል በዞን ሁለት መጋሌ ወረዳ ቶንሳ ዋራ ማእከ በተባሉ ቀበሌዎችን ጨምሮ የተፈጸመውን ወረራ የአፋር ክልል በቀላሉ እንደማይመለከተው ነው የገለጸው። የአፋር አርብቶ አደሮች ግልጽ ጦርነት ተከፍቶባቸዋል፣ የፕሪቶሪያ ሰላም ስምምነት ተጥሷል የሚል ነው። እንግዲህ እቺነች ዋናዋ ነጥብ፣ የፕሪቶሪያ ሰላም ስምምነት ተጥሷል በሚል ያፋር ክልል እንግዲህ ራሱን ወደ መከላከል እንደሚገባና የአፋር ሽማግሌዎች እየለመኗቸው ነው። የህወሓት ሰዎች ይህንን የፕሪቶሪያ ሰላም ስምምነት ጥሰው ጦርነት የጀመሩት የሚለውን እንግዲህ እንደ አንድ ክልል መንግስት በዋቢነት እየቀረበ መረጃ ነው የምለብ ዲፕሎማቶች ተብሎ የተሰራጨ መረጃ ነው የሚመስለው እንግዲህ አፋር ክልል ራስን ከውጫዊ የማንኛውም ጥቃት ለመከላከል ቁርጠኛና ዝግጁ መሆኑና ይህንም ኃላፊነት እንደሚወጣ በመግለጫው አስታውቋል። በአፋር በህዋት ቁጥጥር ስር የገቡ ቀበሌዎችን በተመለከተ ስድስቱ ወረአ ኩስ ሰበርበራ ገደ ባልአ ኮርማጋ ሚልኪት ተብለው የሚጠሩ አካባቢዎች ናቸው። 1200 ሰዎች ተፈናቅለዋል የሚል መረጃ ዛሬ ማለዳ ወጥቷል። እንግዲህ ውጊያ ይቀሰቀሳል ተጨማሪ በሚል ነው። ይህንን በተመለከተ ጌታቸው ረዳ ኋላ ቀር ቡድን በሚል በሚጠራው የእነ ደብረ ጽዮን ቡድን ላይ እንደዚሁ ትችትና አስተያየቱንም ሰንዝሯል። የአፋርን ህዝብ ለማጥቃት እንደሆነ አድርጎ ነው ጌታቸው ይህንን መረጃ ያሰራጨው። የኋላ ቀር ቡድኑ የህዋቱ ወረራ ይህንን እንግዲህ የአፋርን ህዝብ ይዞ ለመደራደር ፍላጎት እንዳለው አውቃለሁ ሲል እንግዲህ የአፋርን ህዝብ ለመውረር ዝግጅት እየተደረገ መሆኑን የገለጸበት የጌታቸው መግለጫ የትግራይ ሰላም ኃይሎችን እና የትግራይ ታጣቂዎችን ከፌዴራል መንግስቱ ጋር የሚያጋጭ አንዳችም አጀንዳ የለም። ግን የአፋር ህዝብን በወረራ ይዞ ለመደራደር ፍላጎት ስላለ ነው ይሄ እየሆነ ያለው። በዚህ ክህደት ውስጥ ደግሞ ይሳተፉ ያሉት ዋና መሪዎች እነ ጀነራል ዮሐንስ እና እነ ጀነራል ፍሳሀ ናቸው ሲል ጌታቸው ረዳ በትግረኛ በአሰራጨው ጽሁፍ ይህንን ገልጿል። ጉዳዩ እንግዲህ መነጋገሪያ ሆኗል። ይህንን ተከትሎ እነሽ መልስ አብዲሳ አመሻሹን እንግዲህ በይዘትም ከመከላከያ እና ከፌዴራል መንግስቱ በላይ ጉዳዩ ያሳስበናል በሚል ስብሰባ ተቀምጠው ነበረ። ይሄ ይዞብን የሚመጣው አደጋ አለ በሚል ግምገማ መቀመጣቸው ነው እየተገለጸው። ይህንን በተመለከተ ከባድ ሽብር ውስጥ ገብተዋል። ትናንትና ምሽት ስብሰባ ነበረ። በመከላከያ ያኮረፉ ግን ደግሞ የህወሀትን ባህሪ የሚያውቁና ከህወሓት ጋር በመዋጋት ረጅም ልምድና የህወሓትን የጦር ስልት የሚያውቁ ጀኔራሎች እና የጦር መሪዎች እንዲመለሱ መደረግ አለበት። ይህንን ለመከላከያ ማቅረብ አለብን። እነዚህ ሰዎች በኦሮሚያ ክልል ጭምር በኦሮሚያ ክልል መንግስት ጭምር የተለያዩ ድጋፎች እና ጥቅማጥቅሞችም ሊሟሉላቸው ይገባል። ዋስትናም ሊሰጣቸው ይገባል። ይህንን ፌዴራል መንግስትና መከላከያ ማድረግ አለበት በሚል ነው። ይህንን እንግዲህ እነ ሽመልስ የተሰባሰቡት ስም እስከ መጥቀስ ደርሰዋል ነው እየተባለው ባለፈው ከህዋት ጋር በነበረው ጦርነት ስማቸው በገኖ ሲጠራ የነበሩ ጀነራሎችን ጭምር በመጥራት ወደየት ሄዱ እነዚህ ሰዎች በሚል አሁን ካሉበት እንፈልጋለን በሚል ስም ጠርተዋል ነው የተባለው። ከነዚህ መካከል እነ ሻምበል ባለከዘራው እየተባለ በቅጽል ስሙ የሚጠራውን እነሱን ስም እስከ ማንሳት ደርሰዋል አሉ የመረጃ ምንጮች። የመከላከያ መስሪያ ቤቱ በጉዳዩ ላይ እስካሁን ያለው ነገር እና ሳይጨነቅ እነ ሽመልስ ግን ውሃ ቀጥኖባቸዋል ነው የሚሉት የመረጃ ምንጮች እንግዲህ አጠቃላይ ወደ ትግራይ ያለው መረጃ በተከታታይ ለማቅረብ፣ ህወሓት እንግዲህ በትግራይ ክልል አንድ ጥይት ሳይጮህ ጦርነቱን ከትግራይ ክልል ውጭ እናጠናቅቀዋለን የሚለው ፉከራውን ተከትሎ ከትግራይ ወደ ሱዳን በኤርትራ በኩል ኃይል እንደወጣም እንደዚሁ መረጃዎች ጠቁመዋል። ኃይል እንዲወጣ ተደርጎ በተለይ በሱዳን ውስጥ አርሚ ሰባ ወይም ደግሞ ሳምረ ቡድን እየተባለው የተጓደሉ የተበተኑ የአደረጃጀቶች እና ወታደራዊ የክንፉ እንድዲጠናከር ተደርጓል። ከትግራይ ሰራዊት ሄዶ ተብሏል። አርሚ ሰባ እየተባለው የሚጠራው በዚህም በኮር በክፍለ ጦር እንድዲደራጅ ተደርጓል። አርሚው ሁለት የኮማንዶ ክፍለጦሮች አዲስ ተዘጋጅተዋል። በተለይ ሁመራ ተብሎ የሚጠራው የኮማንዶ ክፍለጦር በሁመራና በአካባቢው ስምሪት እንደሚወስድ ሲገለጽ፣ በሌላ በኩል ያለው ደግሞ ኃይል በወልቃይት ሙሉ ቀጠና እንደዚሁ ስምሪት ይሰጠዋል። ድልድልና ስምሪቱም እንደዚሁ በቅርብ ቀን የሚሰጥ ይሆናል ሲሉ ነው የመረጃ ምንጮች የገለጹት። በአምስት ማሰልጠኛ ጣቢያዎች የሚገኙ የህዋ አሰልጣኞችን በአስቸኳይ ስልጠና እንዲያጠናቅቁ የመረጃ ምንጮች ገልጸዋል። የትግራይ የሰላም ኃይል እየተባለ የሚጠራው በአፋርና በአማራ ክልል በዋግ ምራ ያለው ኃይል ሙሉ በሙሉ መጥፋት አለበት የሚል ውሳኔ ነው የተወሰነው። ይሄ ከሀዲና ተላላኪ ቡድን ነው፣ የእኛን ስልጣን ለመያዝ በጥላቶቻችን የተደራጀ ኃይል ስለሆነ በአስቸኳይ መጥፋት አለበት። ቁጥር አንድ አሁን ስጋትና ጠላታችን እሱ ነው ተብሏል እንግዲህ እሱም በውጊ አቁም አልተገኘም የህዋትን ትንኮሳ ተከትሎ የፕሪቶሪያ ሰላም ስምምነት በህዋት ሙሉ በሙሉ መፍረሱን በተመለከተ ለውጭ ዲፕሎማቶችና ዓለም አቀፍ ተቋማት ተወካዮች ማብራሪያ እንዲሰጥም እንደዚሁ አቅጣጫና ትእዛዝ ተሰጥቷል በውጭ ጉዳይ ሚኒስትር መስሪያ ቤት የፕሪቶሪያ ፈራሚዎች ጭምር የተካተቱበት ደብረ ጽዮን ጻድቃን እንዲሁም ደግሞ እነ ሬድዋን ሁሴን የተካተቱበት ቡድን ይህንን ከውጭ ጉዳይ ሚኒስተር መስሪያ ቤት ጋር በመሆን በአዲስ አበባ ለሚገኙ ዲፕሎማቶችና የዓለም አቀፍ ተቋማት መሪዎች ማብራሪያ እንዲሰጡ እንደዚሁ ትዕዛዝ ተሰጥቷል። መቼ እንደሚሰጥ የታወቀ ነገር የለም። ይህንን ያሉት የውጭ ጉዳይ ሚኒስተር የመረጃ ምንጮች፣ ምናልባት ዛሬ ከሰዓት ወይም ደግሞ ነገ ረፋድ ሊሆን ይችላል ነው ያሉት። በዚሁ ትናንትና የህወሓት ታጣቂዎችና የትግራይ የሰላም ኃይሎች እየተባለ የሚጠራው ኃይል ውጊያ ባደረጉበት ቀጠና ዛሬ ማለዳ ወታደራዊ ስምሪት ስለመደረጉ ነው የታወቀው። ዛሬ አየር ኃይል ስምሪት ወስዷል። ዛሬ ረፋድ ሁለት ሰዓት ከ43 ደቂቃ በዐይኔ ተመልክቻለሁ ያሉ አንድ የመረጃ ምንጭ በቀጠናው ከማለዳ ጀምሮ ሁለት ተዋጊ ጀቶች ዝቅ ብለው ሲበሩ፣ እንዲሁም ደግሞ ድሮኖችም አልፎ አልፎ ሲመላለሱ እና ቅኝ ሲያደርጉ ተመልክቻለሁ ነው ያሉት። የሶስትዮሽ ቀጠናዎች በሚባል በሚታወቀው የአማራ ክልል እና የአፋር ክልል እንዲሁም ደግሞ የትግራይ ክልል አዋሳይ በሆኑት አካባቢዎች በጨርጨር እንዲሁም ደግሞ በራያ ቆቦና ሀብሮ አካባቢዎችን ጨምሮ እስከ ዋጅራት እና ራያ ዘቦ ድረስ ነው አውሮፕላኖቹ የጦር አውሮፕላኖቹ ስምሪት ሲያደርጉ እየነበረው። ይህንን ቢሉም ህወሀት አሁን አካባቢዎቹ እንደያዘ ነው። የአፋር ቀበሌዎች እንደተቆጣጠረ ነው። ይሄ ብዙ ሲወራለት የነበረው የትግራይ የሰላም ኃይል እየተባለ የሚጠራው ቲፒኤፍ ትግራይ ፒስ ፎርስ የሚባለው ደግሞ ካምፑን ለቆ ወደ ኋላ ወጥቷል ነው የተባለው። ለአንድ አመት ይዞት የነበረውን ካምፕ ትላንትና በሰላሳ ደቂቃ ውጊያ ለቆ ሸሽቷል ተብሏል። ይሄ ኃይል እንግዲህ ይህንን ተከትሎ ህወሀት ወታደራዊ እዝ ዛሬ ጠዋት ስለመስጠቱም መረጃ ምንጮቹ ገልጸዋል። እኛ በትግራይ የሰላም ኃይል እያለ በሚጠራው ህገወጥ ታጣቂ ላይ በምንወስደው እርምጃ የፌደራል መንግስቱ ቀድሞ ጣልቃ የሚገባ ከሆነ አፈሙዛችን ወዳውኑ ወደ እሱ እናዞራለን። ለዚህም በኮረም ራያ፣ ለማጣ ራያ ባላ ያለው ኃይል በተጠንቀቅ እንዲቆም ጆን መድድ ለደቡባዊ ግንባር ትዕዛዝ ሰጥቷል የሚል መረጃ ዛሬ ረፋድ ወጥቷል። የፌደራል መንግስቱ አየር ኃይል ካንቀሳቀሰ፣ ያው ጣልቃ ገብቷል ብለው ሊወስዱ ይችላሉ። በእርግጥም ጣልቃ መግባት ነው ይህን ተከትሎ ያደርጉታሉ የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ከዚህ ጋር በተያያዘ እንደዚሁ በመቀሌ እና አካባቢው እንደዚሁ አዲስ መረጃ አለ። መቀሌ ህዝባዊ ፖሊስ አባላት ስብሰባ ተጠርተዋል ተብሏል። ዛሬ ረፋድ ወደ ስብሰባ የተጠሩት ወደ ሀውልት እየተባለ ወደሚጠራው መሰብሰቢያ አዳራሽ የተጠሩት የመቀሌ ከተማ ህዝባዊ ፖሊስ አባላት ህዝባዊ ግርግርና አመፅ ለማስነሳት ተልኮ ወስደዋል በሚል ፖሊሶቹ በዚህ ከዚህ ድርጊታቸው እንዲቆጠቡ ማሳሰቢያና ማስጠንቀቂያ ሊሰጣቸው ነው። ይህንን በተመለከተ የህወሓት አመራሮች ለስራ በሚል ወደ አክሱም እየወጡ ነው የሚገኙት። ይህንን በተመለከተ ጥለዋችሁ እየወጡ ነው፣ መንገድ ዝጉባቸው በሚል አንዳንድ የፖሊስ አባላት ለህዝቡ ቅስቀሳ አድርገዋል። እናንተን ጥለው ወደ የት ይወጣሉ? ስለዚህ ገዷቸው የሚል ቅስቀሳዎችን አድርገዋል የፖሊስ አባላት በሚል ነው ይህንን የጥሪ ለማድረግ የተገደዱት። የአንዳንዶቹ የፖሊስ አባላት የህዋት አመራሮች ወደ አስመራ ወደ ኤርትራ ሊሸሹ ነው እያሉ እንደዚሁ ያልተጨበጠ መረጃ ለህዝቡ በመንገር ህዝቡ መንገድ እንዲዘጋ እያደረጉ እንደሆነ ነው። በዚህ ምክንያት ነው እንግዲህ ህዝባዊ ፖሊሱ አመፅና ብጥብጥ፣ ግርግር ለመፍጠር ተባባሪ ሆናችኋል፣ ይህም ከናብይና ከነጌታቸው የተጠበላችሁ ትዕዛዝ ነው በሚል ለስብሰባ የተጠሩት ነው የተባለው። ጀኔራል ታደሰ ወረደ ሰሞኑን አክሱም ነበረ የሰነበተው እስከ ትላንት አመሻሽ ይላሉ ሌሎች የመረጃ ምንጮች። ምክንያቱ በእርግጥ አልታወቀም። ሙሉ ጦርነት የሚጀመር ከሆነ ህወሀት አዲስ የኃይል እና የሰው ኃይል ድልድልና ስምሬት እያደርጋል የሚል መረጃም ወጥቷል። ወደ ሙሉ ጦርነት የሚገባ ከሆነ ጀኔራል ታደሰ ወረደ ሙሉ የጦር አዛዥ ሆኖ የታጣቂዎች አዛዥ ሆኖ ወደዛ እንዲመለስ ይደረጋል። ደብረ ሲሆን ደግሞ ፖለቲካውን ተክቶ እንደዚሁ እንዲሰራ ሀሳብ ስለመቅረቡም ተገልጿል። በዚህ በኩል የወጡ መረጃዎች እንደሚጠቁሙት የሰራዊት አዛዥ የተባሉትም እንደዚሁ ከጠለምት ግንባር ወደ ራያ፣ ከራያ ግንባር ወደ ሽሬ፣ ከሽሬ ግንባር ወደ ድደቢት አካባቢዎች ስምሪቶችም እንደዚሁ ለውጦ ስለመደረጋቸው መረጃ ምንጮቹ ገልጸዋል። ከጠለምት አካባቢ የደረሱ የመረጃ ምንጮች እንደሚገልጹት ጀኔራል ወርቃይኑ በርካታ ጊዜያት በዚህ በጠለምት በተከዜ በእንዳ አባጉና ቀጠና የነበረው አሁን ወደ ራያ እንዲሄድ እንዲሁም ደግሞ ጀኔራል ህንፃ ደግሞ በዚሁ ግንባር ማዕከላዊ ግንባር ወደ አበርገሌ ቀጠና ሰቆጣ ግንባር እንዲሄድ፣ ጆን መድድ ደቡባዊ ግንባር እየተባለ የሚጠራውን እንግዲህ ኮረምን ጨምሮ ይዞ የነበረውን ሙሉ በሙሉ ግንባር አጥቦ ወደ አፋር ግንባር ትኩረቱ እንዲያደርግና ይህንን ኃይል እንዲመራ ጀነራል ድንኩል ደግሞ ወደ ጠለምት ግንባር እንዲመጣ፣ ከዚህ ባሻገር ደግሞ ጸጋይ ማርክስ ሽራሮ ሁመራ ግንባር ያለውን እንዲመራና እንዲያስተባብር ሌሎች ሁለት በስም ያልተጠቀሱ አዛዦች ደግሞ ከሽራሮ በታች ያለውን ከሽሬ ደደቢት እንዲሁም ደግሞ ወደ ሞፈርኳና ወደ ወልቃይት ባለው መንገድ ጸሊሞይና ደደቢት ግንባሮችን እንዲመሩ የድልድል ሀሳብ ቀርቧል የሚል መረጃም ወጥቷል። ይህንን ስንቅና ትጥቅም በተመለከተ እያንዳንዱ ወረዳ በትግራይ ውስጥ የሚገኝ ወረዳ ከደረቅ ሬሽን በተጨማሪ እስከ አምስት ሚሊዮን ብር ከሶስት እስከ አምስት ሚሊዮን ብር አስቸኳይ አሰባስቦ እንዲያስገባ ገበሬውና የመንግስት መንግስት ሰራተኛው ይሄንን ገንዘብ አሰብ እንዲያዋጣ እንደዚሁ የሎጅስቲክ አስተባባሪውም ይሄንን አድርገዋል። ዛላንበሳ፣ አራማ፣ ባድመ አካባቢዎች የሎጂስቲክ እና የመሳሪያ ቦታዎች እንዲሆኑ እና አየር ተጋላጭ ባልሆኑ አካባቢዎች መሳሪያዎች እንዲከማቹም እንደዚሁ አቅጣጫ ተሰጥቷል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች እየወጡ ነው። እነዚህንም እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ስንሄድ ወደ መተማ የሚወስደን መረጃ ላስቀድም። ከዛ በፊት ራያ ቆቦ ያለው ላስቀድም። በራያ ቀጠና ራያ ቆቦ ከራያ ቆቦ ወደ ራያ ለማጣ ይጓጓዙ በነበሩ ወታደራዊ ተሽካሪዎች ላይ ከጮቢበር ወደ ዋጃ መስመር ዋልካ መንደር ተብሎ በሚጠራው ቦታ ላይ በሁለቱ ወታደራዊ ተሽካሪዎች ላይ የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ የደረሰው ጉዳት በዝርዝር አልታወቀም። በሁለቱ ወታደራዊ ተሽካሪዎች ላይ ጥቃት እንደተፈጸመ የመረጃ ምንጮች ገልጸዋል። ወደ መተማ ስንሄድ መተማ ወረዳ መተማ ዮሐንስ ከተማ አቅራቢያ ጓንግ ድልድይ ለመሻገር ከተንቀሳቀሰ የመንግስት ኃይል ጋር ጠዋት ውጊያ ተደርጓል። ውጊያው በመንግስት ወታደሮች ላይ ጉዳት ደርሷል። በፋኖ በኩልም እንደዚሁ የአካል ጉዳት ደርሷል። ጓንግ ወንዝ ላይ በደፈጣ ጥቃት የተጀመረው ውጊያ የተጀመረው ጥቃት ነው፣ ወደ ውጊያ ተለውጦ ለሰዓታት የቆየ ውጊያ የተደረገው እስከረፋ ድረስ ጣሊያን ድልድይ እየተባለ በሚጠራው አካባቢ በነበረው ውጊያ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ይህንን ውጊያ ተከትሎ ግን የመንግስት ኃይል ወደኋላ ወደ መተማ ዮሐንስ ከተማ ተመልሷል። ጓንግ ድልድይን ሳይሻገር ወደኋላ ተመልሷል። ለዘመቻ ወጥቶ ነበር ነው የተባለው። በሌላው አካባቢ እንደዚሁ በመተማ ተጨማሪ መረጃዎች አሉ። በመተማ ሁለት ቦታዎች አዲስ ውጊያ ተቀስቅሷል። ከማለዳ ጀምሮ በመተማ ወረዳ ሽመለጋራ ተብሎ በሚጠራው አካባቢ እስከ ታጉር ድረስ ከጠዋት ጀምሮ በቡድን መሳሪያዎች በዙ 23 በዲሽቃ በሞርተር የታገዘ ከባድ ውጊያ ተቀስቅሷል ነው የሚሉት የመረጃ ምንጮች። በዚህ የደረሰው ጉዳት በዝርዝር አልታወቀም። ትላንትና የመንግስት አንደኛ ዙር ኃይል ወደ ታጉር ተብላ ወደምጠራው ከተማ ከገባ በኋላ ሁለተኛ ዙር ኃይል ሲንቀሳቀስ ቆረጣ ውስጥ እና አካባ ውስጥ መግባቱን ተከትሎ ነው ከባድ ውጊያ የተቀሰቀሰው። እስካሁን ድረስ ውጊያው እንደቀጠለ ነው። ይህ መረጃ ወደ እናንተ እየደረሰ ካለበት ሰዓት የደረሰው ዝርዝር ጉዳት አልታወቀም። እዚሁ መተማ ወረዳ የምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ አቅራቢያ የሚሊሻ አባላት ድንገተኛ ጥቃት ተከፍቶባቸው ጉዳት ደርሷል ነው የተባለው። ገንዳ ውሃ በረሽ ተብሎ በሚጠራ ቦታ ከከተማው ቦታ ብሎ በሚሊሻ አባላት ላይ ጥቃት ደርሷል። የሚሊሻ አባላት ህይወታቸው አልፏል፣ መሳሪያቸውም እንደዚሁ በታጣቂዎቹ ተወስዷል ነው የተባለው። ጥቃት እየፈጸሙት ደግሞ በአካባቢው የሚንቀሳቀሱ የቅማንት ታጣቂዎች እንደሆኑ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌላው መረጃችን ወደ ጠለምት ተከዜ ቀጠና ስንሄድ በጠለምት ተከዜ ቀጠና በአዳርቃይ ወረዳ ዛሬማ ከተማ አቅራቢያ በወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ልዩ ቦታው ግቦ ተራራ ተብሎ በሚጠራ አካባቢ ሰፍሮ በነበረ የመንግስት ኃይል ላይ ነው የድንገተኛ የደፈጣ ጥቃት የተፈጸመው። በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። በካምፕ ላይ በተፈጸመው ጥቃት የደረሰው ጉዳት በልቂት ሊገለጽ ይችላል ያሉት የመረጃ ምንጮች፣ በአሃዛዊ መረጃዎች አላወቅንም ግን ተከታታይ የቦምብ ጥቃቶችም ስለነበሩ ከፍተኛ ጉዳት ሳይደርስ እንዳልቀረ የአይን እማኞች ገልጸዋል። በዚሁ ተከዜ ቀጠና ማለት ነው። ወደ ሌላ መረጃችን ስንሄድ ወደ ሰሜን ወሎ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ መቄት ሙጃ ግዳን አፍላ ውጊያ እየተደረገ ነው። በመቄት ወረዳ ገረገራ ከተማ ወጣ ብሎ ሲሲጂ ተብሎ የሚጠራው አካባቢ ውጊያ አለ። በአድማ ብተና መከላከያና በፋኖ መካከል ውጊያ እየተደረገ ነው። በዚህ ውጊያ ግን ደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ባለፈው ወር እንግዲህ መነጋገሪያ ከነበሩ አውደ ውጊያዎች መካከል ከባድ ውጊያ ያስተናገደችው የሰሜን ወሎ ግዳን ወረዳ ሙጃ ከተማም እንደዚሁ ውጊያ እየተደረገ ነው። በሙጃ ከተማና በአካባቢው እስከ ወንዳች ድረስ ባለው ውጊያ እንግዲህ እስካሁን ብዙ 23 ሞርተር ዲሽ ቀን ጨምሮ ጥቅም ላይ እየዋሉ ነው። እንግዲህ በውጊያ የደረሰው ዝርዝር መረጃ አይታወቅም አልታወቅም። ወደፊት መረጃው ጣርቶ እንደደረሰ ወደ እናንተ የማደርስ ይሆናል። እንደ መረጃ ምንጮቹ እንግዲህ ባለፈው እነዚህ ቀጠናዎችን መንግስት መልሶ ለመያዝ የድሮን የመካናይዝድ የእግረኛና የኮማንዶ ኃይል በአዲስ ወደ አካባቢዎቹ ማስገባቱን ነው የመረጃ ምንጮቹ እየገለጹ ተጨማሪ ዝርዝር መረጃዎች በዚህ አካባቢ ያለው መረጃ አስከትዬ የማመጣ ይሆናል። በሌላ መረጃ ሰታችን ወደ ችሎት መረጃዎች ስንሄድ እነ ዮሐንስ ቧያለው ትላንትና ችሎት ቀርበዋል። የቀረቡት ደግሞ በእስር ቤት ያለውን የሰባዊ አያያዝ የሚፈጸምባቸውን ግፍና ሰቆቃ በመቃወም ነው። በእስር ቤት ጥበቃ ኃላፊዎች የሚፈጸምባቸውን ጉዳይ በተመለከተ ፍርድ ቤት ያው አቅርበዋል አቤታቸውን። ፍርድ ቤቱም እንደዚሁ በእስር ቤት የሚፈጸመውን በደል ለማስቆም ትዕዛዞችን ሰጥቷል። ሆኖም ባለፈው የበደል ሪፖርት ካቀረቡበት ጊዜ ጀምሮም ግን በእስር ቤቱ የሚፈጸሙ በደሎች እንደቀጠሉ ናቸው። እነ ኢንስፔክተር ሰንበቶ ድሪባ የሚፈጽሟቸው ጉዳዮች ቀርበዋል። እሳቸውም ቀርበው ነበር ፍርድ ቤት። በሌላ በኩል እነ ዶክተር ቴዎድሮስ ኃይለማርያም መከላከያ ምስክሮቻቸውን እንዲያሰሙ ተለዋጭ ቀጠሮ ተሰጥቷል። እነሱም የስልክ ቅጅውን በተመለከተና የተጠለፈ የተባለውን ስልክ ቅጅ ሙሉ ድምፁን ለመስማትና መከላከያ ምስክር ለማዘጋጀት እንዲመቸን ይህንን እንድንሰማ ይደረግ በሚል ጠይቀዋል። ለህዳር 2 2018 ተለዋጭ ቀጠሮ ተሰጥቷል። ሌላው መረጃችን እንደዚሁ ፍርድ ቤት የቀረቡት እነ እስራኤል መስፍን ፍርድ ቤት ቀርበዋል። በማረሚያ ቤት የተፈጸመባቸውን በደሎች ድብደባ ጨምሮ የአካል ጉዳቶችን እንደዚሁ ለፍርድ ቤት ለችሎቱ አስረድተዋል። ተለዋጭ ቀጠሮ ተሰጥቷል። አቃቢ ህግ በእነ እስራኤል መስፍን ላይ አለኝ የሚለውን ምስክር ይዞ ታሳስ 13 2018 ዓ.ም እንዲቀርብ ተለዋጭ ቀጠሮ ተሰጥቷል። የመጨረሻው መረጃ የፌዴራል ፖሊስን በተመለከተ ነው። አዲስ የወጣ መረጃ የመከላከያን ዘመቻ ፌዴራል ፖሊስ ሊረከብ ነው የሚል መረጃ ነው። የፌዴራል ፖሊስ የውስጥ የመረጃ ምንጮች እንደገለጹ ጸረ ሽምቅ እያለ አሁን መከላከያ የሚያደርገውን ዘመቻ እስከ ታህሳስ 30 ድረስ እንድረከብ ከመከላከያ ፌዴራል ፖሊስ አቅጣጫ ተሰጥቶታል ብሏል። በዚህም በፌዴራል ፖሊስ የቅኝት ሄሊኮፕተር፣ ድሮን ግዥዎችንና ድጋፎችን ከመከላከያና ከሌሎች ሀገራት እንድደረግለት መመሪያ ተሰጥቷል። ለዚህም እንቅስቃሴ ተጀምሯል የሚሉት የመረጃ ምንጮች ፌዴራል ፖሊስ ለጸረ ሽምቅ ዘመቻ የሎጂስቲክ የትጥቅ፣ የሳተላይት፣ የሬዲዮ፣ የመገናኛ የሄሊኮፕተር እና የድሮን ቴክኖሎጂዎችን ከአረብ ኤሚሬትስ አረብ ኤሚሬትስ እና ከሌሎች ሀገራት ድጋፍ ያገኛል ነው ያሉት የመረጃ ምንጩ። ፌደራል ፖሊስ ውስጥ መረጃ እያደረሱት የመረጃ ምንጭ ፌደራል ፖሊስ ከዚህ በፊት ከሰለጠነበትና በመመሪያ ከተሰጠው ኃላፊነት ውጭ ባለፉት አምስት ዓመታት የግንባር ውጊያዎች አድርጎ በርካታ ኃይሉን አጥቷል ይላሉ። እንግዲህ እስከ 11 ሺህ ደርስ የፌዴራል ፖሊስ ከህወሓት ጦርነት ጀምሮ በጦርነት ውስጥ በቀጥታና በተዘዋዋሪ እንደተጎዳ ማህዛዊ መረጃውን ገልጸዋል። አሁን ደግሞ ጸረ ሽምቅ ዘመቻ በሚል በምዕራብ ሪጅን፣ በሰሜን ሪጅን፣ በሰሜን ምዕራብ ሪጅን፣ በደቡብ ሪጅን እና በማዕከላዊ ሪጅን ስምሪት ሊሰጥ ነው። ይህንንም ተከትሎ እንግዲህ የክልል የጸጥታ ኃይሎች ጋር የጋራ ግብረ ኃይልና የፌዴራል የፌዴራል ፖሊስ የጋራ ግብረ ኃይል እንድናቋቁም አቅጣጫ ተሰጥቶናል ነው የሚሉት እንግዲህ መከላከያ ለሌላ ግዳጅ ይወጣል። እሱን እንዳንተ ተተካላችሁ ተብለናል ነው ያሉት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ